ከከበረ እንቁ ትበልጣለች። ክብር ሙሉ መጠኗ አይደለም። ንጹህ እውቀት አላት አእምሮም አላት። ነገሥታቱን በእርሷ ይነግሳሉ፣ አያላኑ በእርሷ ወዝን ይጽፋሉ፣ ደጋጎቹን በእርሷ ይገብራሉ፣ መኳንንትን በእርስ በርሰ በእርሷ ምዝለን ይይዛሉ። የሚወዷትን ትወዳለች፣ እኳንም የሚጠብቋትን ትጠብቃለች፣ እርሷንም የሚሹ ባለሟናትን ያገኛሉ። በእውነት መንገዶ ትመላለሳለች። በእውነት ፍለጋውን ትመላለሳለች እና ለሚያውቋት ሰዎች ቢድም ትሰራቸው ዘንድ መዝገባቸውንም ትበተላን ትመላ ዘንድ ሁሉን የሚያውቅ እሱ ያውቃታል። ሁሉን የሚረዳ እርሱ ጎዳናዋን አሳመረ፣ እርሱ ለባለሟሉ ለያዕቆብ ለቅዱሱም ለእስራኤል ሰጠው። ከዚህ በኋላ በምድር ላይ ታየች፣ እንደ ሰውም ትመላለሰች። እነ ቤትን ሰራ ሰባት አዕማድንም አቆመች። እርሷን ምርድ አደረች። በማድጋዋም የእርሷን ወይን ጨመረች።

ንጉሥ በሚሆኑ በአብና በወልድ በመንፈስ ቅዱስ በተለኛ ማሪ አምላካችን እግዚአብሔር